ስምንተኛ ቀን እሁድ ትንሣኤ። የትንሣኤ እሁድ ለክርስቲያኖች ልዩና የተቀደሰ በዓል ነው። በተሰቀለ በሦስተኛው ቀን ከሙታን የተነሳበት መታሰቢያ ነው። የብሉይ ኪዳን ትንቢቶች የተፈጸሙበትና መለኮቱ የተረጋገጠበት ቀን ነው። የተከበረው ፋሲካ የሕይወትን ድል በሞት ላይ በጨለማ ላይ ብርሃን በኃጢአት ላይ ድነትን ያመለክታል። የኦርቶዶክስ ቤተ ክርስቲያን በዓሉን በቅዱስ ቅዳሜ ምሽት በፋሲካ በዓል ትጀምራለች፣ በድል አድራጊው የእኩለ ሌሊት አዋጅ ይጠናቀቃል። በዚህ ዕለት መለኮታዊ ቅዳሴ ይከናወናል። ምእመናን በትንሣኤው የሚደሰቱበት በቅዱስ ቁርባን የሚካፈሉበትና ጾማቸውን የሚያጠናቅቁበት ነው። በእነዚህ ጉዳዮች ላይ የኦርቶዶክስ ተዋሕዶ አባቶች የሰጡት አስተያየት፣ እሁድ የክርስቶስ ትንሳኤ የክርስቶስ ትንሳኤ የጨለማው ኃይል የተቀበረበት ሞት መውጊያው የተሰበረበት የዘላለም ሕይወት ብርሃን የበራበት ነው። በትንሣኤው ክርስቶስ ሞትን ድል አድርጎ ለሁሉም አማኞች የወደፊት ትንሣኤ ዋስትና ሰጥቷል፣ የዘላለም ሕይወትንም አረጋግጦላቸዋል። የክርስቶስ ትንሣኤ በክፉ ኃይሎች ላይ የመለኮታዊ ኃይል ድል ነው። ይህም ሞት መጨረሻ ሳይሆን በክርስቶስ የዘላለም ሕይወት መጀመሪያ መሆኑን ያሳያል። በትንሣኤው ክርስቶስ የአማኙን ተስፋ አረጋግጧል። በራሱ ከሙታን መነሳት የፈጸመው ነገር የእርሱ የሆኑትን ሁሉ ላይ እንደሚፈጽም ያረጋግጣል። ትንሣኤ የሰው ልጅ ታሪክ ዋነኛ ክንውን ነው። ምክንያቱም የገነት በሮች ለሁሉም የተከፈቱት በክርስቶስ ከሙታን መነሳት ነውና የክርስቶስ ትንሣኤ የሕይወት ተሐድሶ ብቻ ሳይሆን ሞትን ለምእመናን ወደ አዲስና ዘላለማዊ የሕይወት ሁኔታ መለወጥ ነው። በትንሣኤው ክርስቶስ መለኮታዊ ማንነቱን አረጋግጧል፤ ምክንያቱም ሞት ሊይዘው አልቻለም። እናም እርሱን ለሚከተሉ ሁሉ የዘላለም ሕይወትን ለመስጠት ተነሳ። የክርስቶስ ትንሣኤ የእምነታችን ጥግ ነው፣ ምክንያቱም ክርስቶስ ሞትን ድል አድርጎ ለሁሉም አማኞች የዘላለም ሕይወት መንገድ እንደከፈተ ያረጋግጣል። ፋሲካ፣ ታላቁ የትንሣኤ ምስጢር የተገለጠበት፣ ለሚያምኑ ሁሉ ተስፋንና ሕይወትን የሰጠበት ቀን ነው። የክርስቶስ ትንሣኤ የፍጥረት መታደስ ነው። እርሱ የአዲስ ሰማይና የአዲስ ምድር መጀመሪያ ነውና። የክርስቶስ ትንሣኤ በሞት ላይ ድል መንሳትና የዘላለም ሕይወት ተስፋ ነውና የእምነታችን መሠረት ነው። የክርስቶስ ትንሣኤ በሞትና በዲያብሎስ ላይ ድል ነው። እግዚአብሔር መንግሥት በምድር ላይ ተመልሷልና። የክርስቶስ ትንሣኤ ለምእመናን ሁሉ ደስታንና ተስፋን ያመጣል። ምክንያቱም በሞት ላይ የህይወት ድል፣ በጨለማ ላይ ብርሃን ነውና በክርስቶስ ትንሣኤ የእግዚአብሔር የድህነት ተስፋ ሲፈጸም አይተናል። የዘላለም ሕይወት ተስፋ እውን ሆኗል። የክርስቶስ ትንሣኤ የሞት ጥፋት፣ የኀጢአት መደምሰስና የሐዲስ ፍጥረት መጀመሪያ ነው። በትንሣኤ እሁድ የገነት በሮች ተከፍተዋል። እናም የሰው ልጅ በክርስቶስ ትንሣኤ ወደ እግዚአብሔር ሕይወት እንዲገባ ተጋብዟል። የክርስቶስ ትንሣኤ የራሳችን ትንሣኤ ማረጋገጫ ነው፤ እንደተነሣ፣ እኛም በእርሱ እንነሳለን። የክርስቶስ ትንሣኤ የትምህርቱና የአምላክነቱ ማረጋገጫ ነው፣ የተስፋችንም ምንጭ ነው። የክርስቶስ ትንሣኤ የብርሃን ድል ነው። ከሙታን በመነሳቱ የኃጢአትንና የሞትን ጨለማ ገፏልና። በትንሣኤው ክርስቶስ የሰውን ልጅ ከመቃብር አንስቶ ወደ ዘላለማዊ ሕይወት ክብር አምጥቷል። ፋሲካ የአዲስ ኪዳን ጅምር፣ ክርስቶስ ተነስቶ ፍጻሜ የሌለውን የሕይወት ስጦታ የሰጠበት ቀን ነው። የክርስቶስ ትንሣኤ የሰውነታችን ተሐድሶ ነው። ምክንያቱም በሞት ላይ ባደረገው ድል የመለኮት ባህሪው ተካፋዮች ሆነናል። በፋሲካ ክርስቶስ ከሙታን ተነስቷል፤ ከእርሱም ጋር ከኃጢአትና ከሞት ኃይል ነፃ ወጥተን ለአዲስ ሕይወት እንነሳለን። የክርስቶስ ትንሣኤ ታላቅ ድል፣ በሞት ላይ የሕይወት ድል፣ ለሚያምኑ ሁሉ የትንሣኤ ተስፋ ነው። ትንሣኤ የታሪክ ክስተት ብቻ ሳይሆን የእምነታችን መሠረት ነው። በእርሱም ክርስቶስ የዘላለም ሕይወቱ ተካፋዮች አድርጎናል። የክርስቶስ ትንሣኤ በታሪክ ውስጥ ታላቅ ለውጥ ነው፣ ምክንያቱም ክርስቶስ ሞትን ድል አድርጎ ለሚያምኑት ሁሉ ሕይወትን ሰጥቷልና። በዚህችም ቀን ክርስቶስ ተነስቷል። በትንሣኤውም ሁሉን አዲስ አደረገ። የሞትን ሰንሰለት ሰብሮ የዘላለም ሕይወት ሰጠን። የክርስቶስ ትንሣኤ የአማኞች ሁሉ የትንሣኤ በኩራት ነው። በእርሱ እኛ ደግሞ እንነሳለን። በክርስቶስ ትንሣኤ የኀጢአት ኃይል ተሽሯል፣ የሞት ድል ጠፍቷል፣ ለሚያምኑ ሁሉ የዘላለም ሕይወት ተሰጥቷል። የክርስቶስ ትንሣኤ ለዓለም የሚያበራ የኀጢአትን ጨለማ ገፎ የዘላለምን ሕይወት መንገድ የሚሰጥ ብርሃን ነው። በፋሲካ ክርስቶስ ሞትን ድል ነስቶ የዘላለም ሕይወትን ደጅ ከፍቶልን ወደ ክብሩ ሙላት እንድንከተለው ጋብዞናል። የክርስቶስ ትንሣኤ የእምነታችን መሠረት ነው። በእርሱም ከሞት ኃይል ነፃ ወጥተን የመለኮታዊ ሕይወቱ ተካፋዮቹ ሆነናል። የክርስቶስ ትንሣኤ የደስታ ቀን ነው። በእርሱም ሞትንና ኀጢአትን ድል አድርገን ከእርሱ ጋር ተነሰናል። የክርስቶስ ትንሣኤ የድላችን ምልክት በክፉ ሁሉ ላይ ድል የምንቀዳጅበት በእርሱም የአዲስ ፍጥረት መጀመሪያ ነው። የክርስቶስ ትንሣኤ የድህነት ማኅተም፣ የዘላለም ሕይወት ዋስትናና የራሳችን የትንሣኤ ተስፋ ነው። አሚን ወስብሃት ለእግዚአብሔር። ውድ አውደ ኦርና ቤተሰቦች የዚህን ሙሉ ንባብ በመጽሐፈ ፓቶስ ላይ ያገኙታል። ወስብሐት ለእግዚአብሔር።